አሰላሙ አለይኩም ወረህመቱላህ ወበረካቱ ወድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔጋ አልሐምዱሊላህ። ዛሬም እንግዲህ በአስደንጋጭ ቪዲዮ ማጠችላችኋለሁ። በሰዑድ አረቢያ ያላችሁ እህት ወንድሞች ለትንሽ ጊዜ ጠንቀቅ እንዲትሉ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እና እንግዲህ እንደምታዩት ጉዳዩ ወዲህ ነው። ይህ ፊት ለፊት የምታዩት ኢትዮጵያዊ ወንድማችን ሳዑዲ አረቢያ ዜግነት ያለው ወንድማችንን ህይወት ነጥቋል ማለት ነው። ይህንንም አስመልክቶ እንግዲህ ሰሞኑን የሳዑዲ አረቢያ መዋጥኖች ይህንን ልጅ እያያችሁ የሰማችሁ አለቱል በልጎ ሾርጣ ሰውየው አልተያዘም፣ ገዳዩ አልተያዘም። ይህ የት ነው የተፈጠረው ካላችሁ ሳኡዲ አረቢያ መከተል ሙከረማ መካ ከተማ ማለት ነው። እና መካ ከተማ በከተማዋን በገጠሯዋም በጠይፍ እንደዚህ ወደኋላ አገራት በተለይ በጣም ጥብቅ እንትን መልእክት አስተላልፈዋል ማለት ነው ሁሉም ከተማ ኗሪዎችም ተጓዦችም ሁላችሁም ይሄንን ሰው ካያችሁ አመልክቱ እየተባለ ነው፣ በከተማውም በገጠሩም ማለት ነው። ለምን ይሄንን ወንድማችንን ስለገደለ በምን ምክንያት እንደተገደለ እንደገደለው እስካሁን ድረስ ያው አልታወቀም፣ ልጁም አልተያዘም። ልጁ እንደምታዩት ከኋላው እንግዲህ የምታዩት ነገር ምንድን ነው የሚባለው? ጥይት ጥይት እየታጠቀ ሰውየ ነው። የሚገርም ነው። ሳውዲ አረቢያ እንግዲህ እንደምታዩት መካን የመሰለ ሀገር። በይሄ ፎቶ የተነሳበት ወይንም ፕሮፋይል አድርጎት ይሆናል የተለያዩ ፎቶዎች ወጥተውበታል። በነገራችሁ ላይ ትልቅ የጥይት እንደምታዩት በኋላውም በፊቱም ተሸክሞ ተፖስቷል፣ በነገራችሁ ላይ እና ይሄንም እንግዲህ በሳኡዲ አረቢያ ከተማ ኢስትራሃ ሊሆን ይችላል መዝራአ ሊሆን ይችላል የሚሰራው እንግዲህ። እንደምታዩት ይሄንን ፎቶ የተነሳበት ቦታ ገጠራማ ነው። ሳኡዲ ተቀምጦ ጥይት ታጥቋል ማለት ነው፣ ልክ እንደ ፋኖ ፋኖ አይዋ እና ቤተሰብ እና ሰሞኑን እንግዲህ ቀውጤ ተፍቲሻለ የምርን ነው። በተለይ መካ በተለይ መካ ያላችሁ በጣም ጥንቃቄ እንደ ማድረግ አለባችሁ። ምክንያቱም ጉዳዩ የተፈጠረው መካ ስለሆነ ማለት ነው እና ኢትዮጵያዊ ወገኖች ምንድን ነው እንደዚህ ጥጋብ እንደዋላችሁት አላችሁት አላችሁት፣ በየአመቱ ሰው መግደል፣ በየአመቱ አረብ መግደል አይሰለቻችሁም? የምር አንዳንድ ሰዎች እንግዲህ አረቦችም ጥያቄ እየጠየቁ ነው። ምን ስበብ ምን ስበብ ተፈጥሮ ነው የገደለው? ምናምን ይላሉ። ምንም ስበብ ይኖር ምንም ስበብ ይኖር ለስራ እስከወጣን ድረስ አረብን መግሌል የለብንም። ሁለተኛው ሁለተኛው በህግ እንዲያዝ የተመለከተበት ልጅ እንደምታዩት ነው። ይህንም እዚሁ ሳኡዲ ውስጥ ነው። ይሄ እንደምታዩት ኢትዮጵያ ሊያገት ያለ ይመስል ጥልቆ ይዞ ይህንን ሰውዬ እያስፈራራው ይገኛል ማለት ነው። እንደዚህ በአስፈራራህ ስንት ብር ተሃውለልኝ ያለህ ይለዋል እሱም አንድ ሚሊዮን አውሃው ወላለሁ፣ ይላል ይሄን ነጩ ሰውዬ ማለት ነው። እና ሳኡዲ አረቢያ ሳኡዲ አረቢያ ስለታማ ነገር አይፈቀድም ወገን። ለምንድን ነው ጥንቃቄ የምታደርጉት? ኢትዮጵያ የአባትህን ከብት መሰለህ እንደምትነደው ሳኡዲ። እንደምታዩት በየበረሃው አሁን ይህንን ፖሊስ ነው ቀርሶ የለቀቀው። ለምን ሀበሻ አይው ሀበሻ እያሯሯጣ ሹፉል ሀቡሽ ብልጆባል እያሯሯጣ ነው ሀበሻውን፣ ሀበሻው ደግሞ ሲሸሽ እየቀረጸው ማለት ነው እና ሰሞኑን እንግዲህ በየገጠሩም በየከተማውም ያላችሁ ጥንቃቄ ማድረግ ያለባችሁ፣ እንግዲህ ጥልቆ ወደያዘው ልጅ ስመለስላችሁ ያለው ሳኡዲ አረቢያ ውስጥ ነው። ይህንንም ሰውዬ ይህንንም ሰውዬ አቅርቡልን። ይህንን ልጅ ያያችሁ ፎቶውን እንግዲህ ፖስት አድርገውታል ትላልቅ ሚዲያዎች። ምክንያቱም ጥልቆ ይዟል። ጥልቆ ስለት ነው። በሳኡዲ ሕግ ስለታማ ነገር ቢላዋ፣ ጥልቆ፣ ይሄ ሽጉጥ መሳሪያ ምናምን ይዞ የተገኘ ሰው ሳኡዲ አረቢያ በጣም ከበድ ፍርድ ነው የሚፈረድበት፣ እና ይሄንንም ልጅ እንግዲህ እንደምታዩት ጥልቁ ይዞ የአባቱ ዲያገት ኢትዮጵያ ዲያገት ላይ ዛፍ ትቆርጣላችሁ ምን ታደርጋላችሁ፣ ብትይዙ ችግር የለውም እና ኢትዮጵያ ዲያገት ያለ ይመስል ሳውዲ ከተማ ላይ በየውም ቢጋላ ላይ በዚህ መልኩ ጥልቁ ከሆኑ ይዞ ሽልምልም አድርጎ ደግሞ እንትን ይላል ማለት ነው። እዚህ ጋ እንደምታዩቸው የኛዎቹ ናቸው። ዛሬ በቁጥጥር ሲያዋሉ ኢትዮጵያዊ ናቸው ኤጀንሲያ ኢትዮጵያ ረወገን ወላ ለአዚም ሰማችን። እንዲ በየቦታው የፈጣሪ ያለ እዚህ ም የኛዎቹ ናቸው። እዚ ጋም የኛዎቹ ናቸው። የመላይ እስበሳቸው ተደባልበው አያችው። በሳኡድም ሰው ገላሉ፣ በደንበርም ይደባደባሉ፣ በየመንም ስበሳቸው ይደባደባሉወላ ለአዚም መሳለቂያ መሆናችንን እና ይህ ሁሉ ኢትዮጵያ እንግዲህ የመን ነው እስበሳቸው ተደባልበው አረብ እየሳቁ ነው። የምንዮች እራሱ መሳቂያ ነው ያደረጓቸው። ተከይም ተደባድበውስ በሳቹ አገላግለው እየተበታተኑ ነው እንግዲህ እና ያ ረብ ያላህዋ፣ እኔ ባስበው ባስበው ባስበው ባስበው ራሴ ናምኔ። በሳኡዲም ሰው ገደለ። በዛም ስትሄዱ በወንጀል ተያዙ። በድንበር ላይ በወንጀል ተያዙ። የመን ላይ ተደባደቡ። ሳኡዲ ላይ ሰው ገደሉ። በቃ እንደዚህ አይነት ዜና ነው። የምሬን እኮ ነው። አልሀቦሽ አልሀቦሽ አልሀቦሽ በቃ ስማችሁን ብታው ወላሂ ላዚም ሀበሻ የማይሰራው ወንጀል የለም። ቲክቶክ ላይ ሄዳችሁ ሰርች አድርጉ። አልሀቦሽ ብላችሁ ሰርች አድርጉ። አል ኢትዮጵያ ብላችሁ ሰርች አድርጉ። ምን ምን ጉድ እንደምታዩ የወንዱስ መቼም እንደወንድ የሴቶቹ ውድ፣ የሴቶቹ ውድ። እኔማ ራሱ ሳያቸው ሳያችሁ ሱብሃንአላህ፣ በጣም ነው የሚገርመኝ። እና በቃ ስማችን በአንደኛ ደረጃ በአረብ ሀገራት ወንጀል የሚሰራ ዜጋ ቢሎ ቢወለ እንትን ቢል ውድድር ቢቀርብ አንደኛ ደረጃ ሀበሻ ነው። ሰውን የሚገድል ሀበሻ፣ ህገወጥ ስራ የሚሰራ ሀበሻ፣ ሽጉጥ የሚይዝ ሀበሻ፣ ቢላዋ የሚይዝ ሀበሻ ብቻ አረብ የሚገድል ሀበሻ አረብ። ሱብሃንላህ ወዴት እየሄዳችሁ ነው? ለሰራ መጣችሁ፣ አዲባችሁ ስሩ። አረቦቻችሁ ጋር እንኳን ብትጣሉ በመግደል ይለባችሁም ጥቃችሁ ወጠት ወላሂ ስንት ደማችሁም እየፈለ ስንት ነገር እየሆነ ነው። ሁሉም ሰው ግንሳ ለራሱ ህይወት በማሰብ ለቤተሰቡ በማሰብ እዚህ ሀገር ላይ ሰው ብደበድብ ሰው ብገድል የሚከተለኝን አቃል። እንግዲህ ይህን ልጅ እስካሁን ድረስ አልተያዘም። የገደለው ጁማ አለታ ነው። ዛሬ ማኖ ሰኞ ነው። እስካሁን ድረስ አልተያዘም። ምክንያቱም ሂዶ ይሆናል፣ በእግሮ ቆራጦ ወደ የመን ሂዶ ይሆናል። እስካሁን አልተያዘም። ይህን ልጅ እስከሚያዝ ድረስ እንግዲህ አስቡ። ሀበሻ ሴትም ወንድም ሀበሻ የተባለች ዜጋን ጥርግ ነው የሚያደርጉት ማለት ነው። ምክንያቱም የተገደለው የሳኡዲ ዜጋ ስለሆነ የሳኡዲ ዜጋ ወጣት ጎረምሳ በአጭር ያስቀራው ማለት ነው። እና ቤተሰብ ሁላችሁም ጠንቅቅ ያላችሁ ሰሞኑን፣ አንዱ ባጠፋው ሁሉም ነው የሚጨረሰው። ይሄን ሰውየ እስከተያዘ ድረስ እንግዲህ ያው መያዟ ይቀርመቸም፣ አያመልጣትም። እዚህ እዚህ ሳኡዲ ድንበርን እንኳ ቆርጦ ቢሄድ የመን ይያዛል። የመን የመን ይያዛል። ምክንያቱም የመን በየመንገዱ ታጣቂዎች ሞልተዋል፣ ጠባቂዎች ሞልተዋል። እንደሚያዝ እርግጠኛ ነኝ እኔ ማለት ነው። የዛሬ አመትም አንድ የሳኡዲ ወጣት ሁለት አበሻዎች እንደዚህ ገለው ሲሄዱ ሲሄዱ ሲሄዱ በየምግብ ቤቱ ሲሄዱ እዚህ ደረሱ ሲባሉ በኋላ ላይ እንደ ተያዙ አይታችሁ። ኋላ አደለ እጅ ከፍንጅ ኮልንታውን ይዞ ፀጉሩን አንጠልጥሎ ነው ያመጣው። እና ይህም ልጅ ሻላ እንደሚያዝ ጥርጥር የለውም። እና ሌላው ደግሞ ይኸው እነዚህም ይኸው የኛዎቹ ናቸው። እዚህ ጋ ይኸው መጠጥ ሲያቀብሉ እጅ ከፍንጅ የተያዙት ማለት ነው። እና በጣም ነው የኛ ነገር እንዲ በስንት ወንጀል ነው ግን የሚከሰሰው? ኢትዮጵያ የኢትዮጵያ መንግስት፣ ሳኡዲ ያሉትን አረብ ሀገር ያሉ ዜጎችህን መላበላቸው መላበላቸው አገር ሀገር ስም እየጠፋ ነው። ኢትዮጵያ ሰው ገዳይ፣ ኢትዮጵያ አስካሪ መጠጥ ሻጭ፣ ኢትዮጵያ ሙክድራት ሻጭ። ኢትዮጵያ እንደዚህ በቃ በጣም ነው የሚፈሩና አሁንማ፣ ወላሂ ለአዚም አረጎች ራሱ አሁን በቃ አሁን ወንዶች በተለይ በገጠር የሚሰሩ ወንዶች አሁን እንግዲህ ፈተና ላይ ነው የሚሆኑት። ለምን በዚህ ልጅ ተነሳ። አንዱ ባጠፋው ሌላው ሰው አረጎች ራሱ ይፈራሉ። ስንት መልካም እኮ አረጎች አሉ ስንት መጥፎ ሰዎች እንዳሉ ወላሂ ለአዚም ስንት ደግ አረቦች አሉ። እናት አባት ከእናት ከአባት በላይ የሆኑ አረቦች አሉ። አባት ብታጠፋ እንኳን በዱላ በወዝምዝም አንታ መድያም አንተ ከካም አንታ ጎዛ እያለ ስንት ስድብ ይሰድባል አረብ። ግን ብታጠፋ ደግ አረቦች ማለት ነው። ወላሂ ለአዚም በሰነ ስርዓት ምክር ዝክር የሆነ ነገር ነው የሚሉት። ምርጥ ምርጥ አረቦች አሉ በነገራችን ላይ አባት ይሆኑ አሁን ስንት ስንት ኢትዮጵያዊ ያሉ ይሽተርሃ መዝረአ በቅጥበቃ የሚሰሩ ጥሩ ጥሩ አረቦች አላቸው። አሁን እንግዲህ እነዚያ ይህን እንደዚህ አይነት ነገር ሲያዩ ለጊዜውም ቢሆን ይፈራሉ። የሆነ ነገር ኮሽ ሲል ማንኛውም ሰው ይፈራል። ያ ነገር እስከሚበርድ፣ ያ ነገር ብቻ ለተወሰነ ጊዜ ሁላቸውም ይፈራሉ ማለት ነው እና በዚህ ልዩ የተነሳ እንግዲህ ይሄው እንደዚህ በየቤቱ እየገቡ እየጠራረቧቸው ነው። ውይይቱ የባህል ግጥም አድርገው አስረድተዋል። ኢትዮጵያዊ ነው ሳኡዲን የግድ ነው አንተም ኢትዮጵያዊ ነህ እያሉ ኢትዮጵያዊ ሁሉም አንድ ነው እያሉ በቃ እንግዲህ ነው እንግዲህ ለአንድ ሰሞን ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ስለተከታተላችሁ እናመሰግናለሁ። እና ደግሞ እዚህ ጋር ሴቶች እዚህ ጋር ሴቶች ተከየሉ እነዚህ አሁን የሆነ ነገር የሸጡ ናቸው። በትልቅ ዜና ጋዜጣ ነው የተፖሰጡት ኢትዮጵያዊ ተብለው ማለት ነው። ኢትዮጵያዊ መሽሮባት ሽጠው ምናምን እየተባለ የተፖሰተው በትላልቅ ጋዜጣ ጣቢያዎች ነው የተከየሉ እና እዚህ ደረጃ ነን ማለት ነው። ተሸፋፍ ነው ሊቀብለብሰው አንዷን አቅፏል። አንዷን ሰላም እያለ ነው እንደምታዩት። የጉር ነው የጉር ነው ዘንድሮ።